ይልብ ልየውኔ ው ተጨነቄ ለአላህ ግልጽ አድርጌ ከሰዎች ደብቄ ምን ባህሪ ተጠጋው ከምን ባህሪ ርጌ በጨዋነት ነው ወይ በወንጀል ጠቅትኬ ለአኺራ የሂሳብ ያሸከምኩት ስንቄ እስኪ ልመርምር በቅድሚያ ገንዘቤ ሀቄ ነው ወይ ሀብቴ የጉልበት ይላቤ የሰረኩነ ወይ ለሀብት ተንገብግቤ ወይስ የካድኩነ አደራ ሰብስቤ፣ ንገረኝ ሳቶ ነኝ መከራ ሂሳቤ ያመጣሁነ ወይ ሚዛናች በርብሬ ያካበትኩነ ወይ ውሸት ከባትሬ ያምታታሁነ ወይ። ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው፣ እያ ምን አለው አቅም ይኖራቸው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። እንዴት ናችሁ የዩቱብ ቤተሰቦች? ሰላም ናቸው ሆይ? ዛሬ ጓደኛዬን ይዤላችሁ መጥቻለሁ። እሷም ወሎ ትባላለች። የበለጠ ደግሞ በቲክቶክ እና በፌስቡክ በጣም ብዙ ከይር ስራዎችን ትሰራለች። የመዳም ቅመም ነች ደግሞ ሌላ እንዳትመስላችሁ። እስኪ ደግሞ የበለጠ ራስሽን አስተዋውቂን። ማነሽ? ስንት አመትሽ እዚህ ሀገር ከመጣሽ? የየት ሀገር ልጅ ነሽ? በከይር ስራ ድርጅት ላይ በሆነ ድርጅት ላይ ትሳተፊያለሽ? ራስሽን አስተዋውቂ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ተከበራችሁ ሰዎች፣ እንደምናውቃችሁ እኔ በቲክቶክ ወሎ እባላለሁኝ። ፌስቡክ ላይ ደግሞ ማብረዛቅ ወይም ማብላዚ በሚባል ታውቃለሁኝ። ስደት ከመጣሁኝ ስምንት አመቴ ነው አልሐምዱሊላህ፣ ረብ አለሚን ደስተኛ ላይ በመሰደዴ ወደ ኸይር ስራ የገባሁት ቆይቻለሁ። ከድምጻችን ይሰማ ጀምሮ ነበርኩበት፣ ከነ ሀምዛ ቦሮና ጋር ከተለያዩ ሰዎች ጋር ነበርኩበት። እናደላ ተክቢር፣ ብዙ ሰዎች እነ ሳዲቅ አህመድ ናም ነበርንበት። ከዛ ጀምሮ አብረን ነበርን። እስከዛ ድረስ ያው አልሐምዱሊላህ ረብ አለሚን ጅዳ ላይ አለሁኝ አሁን ላይ ደግሞ ጀነት እንገናኝ በሚባል በጎ አድራጎት ማህበር እየሰራን እንገኛለን ጀነት እንገናኝ ከተቋቋመ ስንት አመት ሆነው የጀነት እንገናኝን በሃላፊነት የሚመሩት እነማን እነማን ናቸው ጀነት እንገናኝን የሚመራው ጀነት እንገናኝ የሚል ወይም ጀማሊ ማንጎርፍ የሚል ወንድም ያለ እሱ ነው የሚመራው መሬት ላይ ኦንላይን ደግሞ ብዙ ወንድሞች አሉ ካንቺ ጀምሮ ብዙዎች አሉ። እንደዛ ነው የምንማለው። ከተመሰረተ አንድ አራት አመት ሁኖታል። ህጋዊ የሆነ ግን በአራት ማቅጣጫ ኢትዮጵያ ውስጥ መንቀሳቀስ ተጀመረ ሁለት አመት ሁኖታል። አልሐምዱላህ ረብልዓለሚን በተለይ ዘንድሮ ደስ የሚል ስራ በጣም ኢዱ ወላሂ በእምሬ እንደዚ ኢድ አይቻላቅም። ሙስሊም ክርስቲያኑ የለበሰበት ሳይለይ ህፃን አዋቂው ደስ ያለበት ስለሆነ ደስ ብሎኛል። በዚሁ አጋጣሚ ወንድሜ የፈሱ ዛኩሙላ ኸይረን እሱ ነው አረያ ሆኖ ር ሲሆን ህፃናቶች መለየት የለባቸውም፣ ህፃናቶች ምንም አያውቁም፣ ማልቀስ የለባቸውም ብሎ ሁሉንም ሰዎች ያደጉትን ወላ የመጡት እያሰለመ መሬት ያሉትን ደግሞ እየተንከባከበ ያለ ድንቅ ወንድማችን ነው። አመስግኖልኝታሽነ በዚህ አጋጣሚ እኔ ራሴ ሁሴን ነው ትክክለኛ ስሙ። በነገራችን ላይ የሆነ ሰው ወቅሶኛል። ስሙን ለምንድነው እንደዚህ የምታደርጉበት? ብሎ ያው እንደ ልጃችን ነው። እኔ አሁን እንግዲህ የልጅ እድሜ ነው የሁሴን እድሜና፣ ራሳችንን ከፍ ከፍ ስናደርግ ማለት ነው። አንድ ወቅት ላይ እሱን ቁጭ ብዬ እየተከታተልኩኝ ስልክ ተደውሎለት እስላም ክርስቲያን ልጆች ብላችሁ እንዳትለዩ ሁሉም የሚልበሱ በጀነት እንገናኝ ማህበር ስም ሲል እኔ ድንግጥ አልኩኝና መሻላ ተባረካላ ብያለሁ። አላህ የጨምርለት ልጃችን፣ ወንድማችን፣ አላህ ለቁም ነገር ከዚህ የበለጠ የምትሰራ አላህ ያድርግህ። ወሎ ከይቅርታ ጋራ እስኪ ወሎ ማለች፣ ወሎ ማለት ቀለል ያለች ተግባቢ ተናጋሪ፣ ትንሽ ኃይለኝነት ያለባት አትንኩ ባይነች። ባጭሩ ለሰው ማዘን ደስ ይለኛል። ሰው ሲራብ ደስ አይለኝም። በለጋሽ ላይ ህጻናቶች ልጅ ያቀፉ ሰዎች ሲመጡ እኔ ያስችለኝ። ሀቂቃ ላጤ ሰው እንደኔ ያለ ሰው ብራ ችግር የለም። አንድ ሴት ልጅ አቅፋ ራብኝ ስትል በጣም ከባድ ነው። እንደ ስለ ሰው ደስ ይለኛል። ተወልጄ ያደኩ ደጋን ከተማን። የደጋን ልጅ ነኝ፣ የቃል ልጅ ነኝ። እስኪ ስላስተዳደግሽ ነገር። ሳድግ አስተዳደጌ ትንሽ ያው እንደ ማንኛውም ኢትዮጵያ ሕፃን ሰፈር ላይ ቡርቄ ረብሽ ነው ያደኩት። አሁን ላይ የሁለት ልጆች እናት ነኝ። አብድረዛቅ እና አብዳዜ የሚባሉ ልጆች አሉኝ። ደጋን ከተማ ላይ በነጋት ይታወቃሉ። አንደኛው ማእዚን ነው እና በኔ ቀለል ያኮሰኝ የባጭሩ አትንኩ ይባይ። አንዳንድ ጊዜ አትንኩ ይባይ። አዎ አለ። አትንኩ ይባይ አለ። አንዳንድ ጊዜ ቲክቶክ ላይ እህቶቻችን ተቸግረው ሲመጡ የምትረጃቸው ሰዎች አሉ፣ የማትረጃቸው ሰዎች አሉ። ምክንያቱም ብትገልጭልን ወላሂ እህቶች ከየትኛው ቦታ ሲመጡ እረዳለሁ። እዚህ ሀገር በተው ግን ለምሳሌ ከታመሙ መሳፈሪያ ካጡ መርዳት ግድ ነው። ግን የሆነ ሰው የሆነ ወጠጤ አግብተው ከእሱ ጋር እንደፈለጉ ሲሆኑ ከርበ ወይ አርግዘው ወይ ልጅ ወልደው ሲመጡ ያን አረዳለሁ። ምክንያቱም እኛ ከኢትዮጵያ ስንመጣ ስራ ነው፣ ልንሰራ ነው አባቶቻችን በላይ ሸጠው ቁጠባ ገብተው ምናምን ስለላኩን እንደዚህ መደረግ የለበትም ብዬ አስባለሁ። ማንኛውም ሰው ከራበው ግን ረሃብ ነዳለን። ምክንያቱም ደግሞ እንደዚህ ስደተኛ እህቶችን ልጅ አቅፈው ሲመጡ ባላቸው ከሞተባቸው፣ ከታመመባቸው ባላቸው ጥሩ ሰው ከሆነ ብዙሃን እህቶች ባላቸው ነው አያውቁም። ማነው ባልሽ? መሀመር ነው አባቱ ማነው? አያውቁም። አገሮዊ ነው አያውቁም። የባልሽ ወንድም ማነው? አያውቁም። እናትና አባቱ ማናቸው? አያውቁም። እንደዚህ ሰዎች ምንጫ ረህ ያስፈልጋቸው፣ እንደ ሰብአዊነት፣ ህፃኑ ልጅ መራብ የለበትም። ስለዚህ ይሆናል ሰብአዊነት የሚባል ነገር አለ። ህፃኑ ልጅ መራብ የለበትም። ወንጀል የለባቸውም እንጂ የትም ቦታ ላይ ህፃናቶች ሲመጡ፣ አዛውንቶች ሲመጡ፣ በተለይ አይታዎች እንረዳዳል። እያየሽ ነው። በአይታም ላይ ምንም ድርድር የለም። በአይታም በአካል ጉዳተኛ፣ በኦቲስት ልጆች ላይ ምንም ድርድር የለም። ይሄንን ጥያቄ ያነሳሁት ለምንድን ነው ብዙ እህቶች አግብተው ከተወሰነ ጊዜ በኋላ እርግዝና ይመጣል። እናት ካረገዘች በኋላ ከትንሽ ጊዜ ወቅት በኋላ አባት እያዛል። ይሄንን ነው የምንሰማው። እሺ የባልሽ ቤተሰቦች የታሉ ብለን በምንጠይቅበት ሰዓት የባል ቤተሰብን አያውቁም አገርን አያውቁም። እነዛ ሰዎች ላይ ብዙ ጊዜ ወሎ ታው ስታገቡ ራስ ያለው ባል አግቡ ትላለች። እና ራስ ያለው ባል ያኔ እራሱን የቻለ ቤተሰቦቹን ያሳወቀሽ ክፋለ በደጋለ በሰው ላይ አይደለም። ሞትም ስለሚኖር ያ ልጅ የማን ልጅ መሆኑ መታወቅ አለበት። በዚህ ጉዳይ ላይ ጠለቅ ብለን ብዙ ነገር ብናወራ ብዙ ጥፋት እኛ ሴቶች እህቶቻችን ላይ ይታያል። ስሜታዊ እንዳያደርገን ስለምፈራ ሞራል እንዳንነካ ነው እንጂ እኛ እናቶች ብዙ ኃላፊነት አለብን። ማግባት ብቻ አይደለም። ለባል ፍቅር መስጠት ብቻ አይደለም ለምንወልዳቸው ልጆች ተጠያቂዎች ከአባት የበለጠ ብዙ ኃላፊነትን የምትሸከመው በአሁን ዘመን በተለይ ሴቶች ስለሆነ እህቶቻችን ጥንቃቄ እንድትወስዱ ለማለት ነው። ሌላው ጀነት እንገናኝ በገርባ ከተማ ወይም በገርባ አካባቢ ነው አገልግሎት የሚሰጠው ተብሎ ጭምጭምታ ሰምቼ ነበር። እኔ አውቃለሁ፣ እኔ የማውቀውን አውቃለሁኝ። በተለያየ ከተማ የት የት እንደሚሄድ ራሱ በደንብ አቃለው ግን ለሰው ለማጽዳት፣ የጀነት እንገናኝ ማህበር የት የት ድረስ ደርሷል? በአሁኑ ሰዓት ጀነት እንገናኝ የመጀመሪያ ስራው ሰርቲፊኬት የሚያገኘበት ከኦሮሚያ ክልል፣ ሀረሪ ክልል ነው። ወረቀት መጀመሪያ ያ ነው። ቀጥለን ደግሞ እዛ ኦሮሚያ ክልል ጉጂ ነው። ሶስተኛ ደግሞ ይሄር ነው። ደቡብ ክልስ ወደ ስልጤ አካባቢ እዛን ይሄር ነው። መጀመሪያ መነሻ ያደረገው ከጎረቤት ክልሎች ነው። በአራቱ አቅጣጫ ይንቀሳቀሳል። አሁን ላይ ጅነት እንገናኝ የት አልሄደም ብሎ ቢጠየቅ ትግራይ አልሄደም። ትግራይ ክልል ትግራይ ወንድምና እህቶቻችን ጋር ደግሞ አላህ ከፈቀደ እንሄዳለን። አገሩ መንገዱ ሰላም ከሆነ እቅድ አለሁ። ትግራይ አሁን ሰሜን ወሎ ወደ አስራ አራት መሳጅዶችን ዘይረናል። ግን በወርጌሳና ውጫሌ ትንሽ ያለው የሰላም ሁኔታ ወግዴ ያለው የሰላም ሁኔታ ጥሩ ስላልሆነ፣ ለምሳሌ ወግዴ ሰላም መስጊድ የሚባል አንድ አዲስ ስራ መስጊድ ባለፈው ምጣት ያሰባሰብ ነው ብር። አሁን እዛ ጋር ቁርአን ብናቀርብ ደስ ይለናል። ሀቂቃ ስንጠይቅ የለም መንገድ ጦርነት ስለሚለ ለሚ እንጂ የትኛውን ቦታ ጀነት እንገናኝ ይንቀሳቀሳል። ሃይማኖትና ዘር ሳ ላይ ይንቀሳቀሳል። የትኛውን ሰው ይረዳው ዘርና ሃይማኖት አንለይም። አሁንም ስንሰራ እንደዛው ነው። መለየት የለበትም። አዲስ አበባ ላይ ወደሰቦች፣ ከአንቺ ጋር ሰርተናል። ታስታውሻለሽ? ጉጂ ቁርአን ልከናል። ሁለት ሺ ስምንቶ ቁርአን በእኛ በጀነት እንገናኝ ገሰን ሰጥተናል ልከናል። ሀረሪ ክልል ማረሚያ ቤት አቅርበን ቁርአን፣ ሰርቲኬት የሀረሪ ክልል ሰጥቶናል። አልሐምዱሊላሂ ረቢል ዓለሚን መነሻ ያደረገው ሰፈር አይደለም፣ ከሰፈር ውጭ ነው ያኔ አንዳንድ ሰዎች እንደዚህ አይነት ጭምጭምታ ስለሰማሁኝ ያንን ነገር ግልጽ እንድታረግላቸው ብዬ ነው። ባለፈው ልብስ አሰባስበን ነበር። ልብሳችን በሰላም ገብቶ ለህዝብ ተከፋፍሎ አይተናል። አሁን ብዙ እህቶቻችን እኔ በውስጥ እየገቡልኝ ነው። አዜዛ ልብስ ትፈልጋላችሁ ወይ ልብስ ትፈልጋላችሁ እያሉ ነው። ንየው አላችሁ ልብስ ለማሰባሰብ ወላሄ ብዙ ወንድሞችን አናገኛል ልብስን እንደምውም አንድ ወንድማችን በአንድ ወንድም ላይ ሁለት ኩንታል ልብስ አዲስ ልብስ ልኳል። ምንም ያልተለበሰ ከነራችን ብሎል። እኔ የለኝም ብር ምታጣችው ይሄንን ልብስ ሊ ብሏል። ግን ልብስ ማሰባሰቡ ጊዜ ይፈጃል። አመት አለፈው። አሁን የገባ ልብስ አሰባት አለ አሁን ገብቷል። አመት አለፈው። ብዙ ገንዘብ ይጠይቃል። ብዙ እህቶች ልብስ ያመጣሉ። ግን መላኪያው ከባድ ከባድ ነው፣ ሪያሉ በጣም እንጂ፣ ልብስ ብንልክ ደስ ይለናል። የትኛውን ቦታ ከአንድ ወንድሜ ጋር እንዲያውም እያወራን ነበር እና ወሎ ውስጥ አንድኛው ቦታ ላይ የተጎዱ የሚባል ቦታ ላይ መለጠ አይቀን ልብስ ብናሰባስብ ሲለኝ ልብስ ማሰብሰቡ ቀላል ነው፣ መላክ በጣም ቀላል። እዛ ጋር ደግሞ መለየቱ አው፣ እዛ ላይ ትልቅ ስራ ልጆች አሉ ስንት መለየቱ ከባድ ስለሆነ እሱ ነገር በጣም ከብዶናል። ሀቂቃ እንጂ ልብስ መላኩ በጣም ከዛ ከዚህ ሰብስቦ ታታ ብር ማሰባሰብ ቀላል ነው። ያኔ እዛ ግን ልጆቹ መለየቱ መበተኑ ከባድ ስራ ነው። ስራው በጣም ከባድ ነው። ሲደርስ ሀያ በርሜል ፈተው ወር ነው የፈጀው። ያንን ማስተካከሉ ከባድ ስራ ነው እና እንዴት ነው ይቀጥላል? ወይስ በገንዘብ ነው የሚቀየረው? እዛ ኢትዮጵያ ውስጥ መግዛቱ ነው የሚሻለው። ለእቲሞች እዛው ኢትዮጵያ ነው የምንገዛው። አሁን ለኢል እንደተደረገው

አላፈጠሩም እስካሁን መንገድ ናቸው። ወላሂ እና ከባድ ነው ስራው ጋር ያስከፍላል። ላይ ሰዎች አሉ፣ ሸባቦች አሉ፣ የትራንስፖርት አለ፣ የምግብ አለ። ወንዶች ናቸው መቼም ጉዞ እየተጓዛችሁ እየሰራችሁ አትበሉምና፣ ይሄ ሁሉ ራሱ በጣም ወጪ አለው። አላህ ይጨመርበት ነው የምንለው። አላህ ወደፊት ምን ታስባለሽ? በምን መልኩ መምጣት ትፈልጊያለሽ አንቺ? በጀነት እንገናኝ ወላሂ በጀነት እንገናኝ ኢንሻላህ። ሰርፕራይዝ ነው። በሸዋል ወር ትልቅ የሆነ ስራ አለኝ በጣም ወላሂ። በሕይወት ያሰብኩበት ስራ በጣም አይደለም እኔ የኢትዮጵያ ህዝብ ሁሉ ደስ የሚለው አንድ ስራ አለኝ። እሱንም አስራ አምስት ፐርሰንት ይጀበታል። አሁን ትንሽ ተሳክቷል። ወንድሞች እያገዙ ነው። ይፋ ደግሞ አወጣዋለሁ። በጣም የሚያስፈልግ ስራ ነው። ወንድ ለኢትዮጵያ ሙስሊም በቃ የሚጻፋ ሻራ ነው ብዬ ሰባት ያን ደሞ ከፈጀኔ ፈጀኔ አንድ ቀን ሰርፕራይዝ አደርጋለሁ። ኢንሻአላ አላህ ያሳካልሽ እቅድሽና አላህ ያሟላልሽ። በጣም ጎበዝ ሰውነሽ ጠንካራ ነሽ። ምን ሆነሽ ነው? ላይ ነው አላህ ይሳካል ኢትዮጵያ ወላሂ በተለይ ሙስሊም ማህበረሰብ ከሰማህ፣ ወላሂ ያሳከዋል። ይሳካል፣ እንሻላ። አይዞሽ፣ ግን አይዞሽ። ከባድ ነው ስሜቱምባራ ያጨናለ። አይዞሽ፣ ይሳካል። ይ ይላ ይሳካል። ለእሱ የሚቸግረው ነገር የለም። መጀመሪያ ብቻዬን ነው ያሰብኩት። አንድ ወንድሜ አውሮፓ አለ፣ ወንድሜ ጀማል እኔ እና እሱ ብቻ ነው ያወራን። ያው እኔ እና እሱ እኔ እና እሱ ደግሞ ከፈረጅ ምን ጓደኛዎች ነበርና እዚህ ትግል ላይ ማበዘ ነበርን። እሱ ብቻ ያውቃል። ኢንሻአላህ አላህ ያሳካልሽ። እኛም እንግዲህ ስናቀው ሀሳባችንን እንሰጣለን ማለት ነው። የዩቲዩብ ቤተሰቦቻችን እኛ ብዙ ጊዜ በቲክቶክ ላይ ቁጭ በምንልበት ሰዓት ዝም ብለን በፋይዳ አይደለም። ተቸግረው የሚመጡ እህቶች አሉ፣ አገር አዛውንቶች አሉ፣ ኦቲስት አሉ፣ የተለያዩ ችግርተኞች በተለይ ሴቶችን በተመለከተ ሲመጡ ከአልጅሪት ጋር ሆነን በፌስቡክም በቲክቶክም በዋትሳፕም ጩሆን ተጫዋጭሆን አቅማችን በሚፈቅደው እንረዳለን። የጀነት እንገናኝ ስልክ ቁጥርና አካውንት አስቀምጥላችኋለሁ። መረዳት ያለበት ሰዎች አሉ አገራችን ላይ የወለጋ ተፈናቃዮች፣ በተለያዩ ቤታቸው የፈረሰባቸው፣ የቲሞች እናትና አባት የሌላቸው አሉና፣ እነሱን መርዳት ማልበስ የምትፈልጉ በማስረጃ በቪዲዮ ስለምናስቀምጥላችሁ እሷንም ማናገር እኔንም ማናገር ትችላላችሁ። እንሻአላህ በቀጣይ ተመልሰን እስከምንመጣ ድረስ ሰላም አሉልን።